ሰላም አሌይኩም ወረመቱላሂ ወበረካቱ። እንዴት ናችሁ? ደህና ናችሁ ወይ? አለን አለን አለን። እኛ ጋር ሁሉ ሰላም ነው አልሐምዱሊላህ። እኛ ትንሽ ንፋስ አስቸግሮናል ማለት ነው። ምንም ለቀረጻ ራሱ አይመችም፣ ረብ አላህ። የንፋሱ በጣም ይለያል ማለት ነው። እና እኛ ጋር ክረምት እየወጣ ነው መሰለኝ። እዚህ ጋር ደግሞ ቁልፍ ጠፍቶብኝ ፍለጋ ላይ ነበርኩኝ። ክረምት እየወጣ ነው የመጨረሻው ሰዓት ኃይለኛ ነፋስ ነው ማለት ነው። በዚሁ ላይ ያባራው መሰለኝ ያው እንደምታየት ዳመና ነገር ነው። እና የፍየል ወተት እያመጣን ቅቤ እናወጣለንና የፍየል ወተት ለማምጣት ሌላ መዝራ ልንሄድ አስበን ዝግጅት ላይ ነን ማለት ነው። ያው አስነስተናል፣ ያው እዚህ ጋም የሆነ ነገር አድርገናል እና ጉዞ ጀምረናል ማለት ነው። በምታዩት እዚህ መዝራ ላይ እንውላለን እንውላለን እንውላለን። የሳሮች ይኸው እዚህ ነው የምንውለው እንግዲህ። እና በነገራችን ላይ ይህንን ሳር ምናምን የምንከባከበን የነበርኩ እረ አልቻልኩበትም። እኔ አረንጓዴ መጠል ብዬ ብለፋ ብለፋ አሸዋ ላይ ነው ያለው፣ እንዴት ብሎ ይምጣልኝ? እና የራሱ ጉዳይ ብዬ ትቻይለታል። አሁን ግን ምንም አይልም። አሁን ይሻለዋል። በፊት በጣም ደርቆ ነበረ። በዛ ላይ እኔ ሳልመጣ በፊት ዳብላሽቶ ነበር ማለት ነው። አሁን እየተሻሻለ ነው። እዚህ ጋር ደግሞ አንድ አስር የሚሆኑ ኡማሎች አሉበት ይሄንኛው ቤት። እና መዝራችን በጣም ሰፊ ነው። በዚህ ጋር እንሄዳለን። በዚህ ጋር ወክ እያደረግን ነው። በዚህ ጨረር ስለነበረ ብዙም አይታይም። እንደምታዩት ከፊት እንደዚህ በውጭ በኩል ካልሆነ ፊትለፊት በመስታወት ላይ አይታይም ማለት ነው። ከዛም እንደዚህ እንሄዳለን። ሁሉ ነገር ሁሉ ነገር በነገራችን ላይ ከግቢያችን ነው እኛ የምንጠቀመው። በጣም ብዙ ነገር ከግቢ ነው የምንጠቀመውና አሁን እስኪ ታዩታላችሁ። በጣም ሰፊ መዝራ ነው ያለን። ይህንን እንግዲህ በመኪና ነው የምንዞረው። ቅድም ላይ ታችሁት የነበረው አይሱዚ በዚህ የዞሩ እማሎቹ ስራ የሚሰሩበት ነው። በእግር በጣም ነው የሚያደክመው ማለት ነው። ረጅም ነው በጣም እና ላችኋለው እንደምታዩት ቀስ እያልን እየሄድንን ነው እና የአላህ በጣም ረጅም ነው ብታዩት በእግር ምንም አይታሰብም። በጣም ነው የሚያስጠላው በእግር በግር፣ ይህንን አንዴ መዞር ማለት እንዲ እንትና ሀይሊ ስንት ሺ ነው የሚሮጠው? ስንት ዙር ነው የሚሮጠው? ልክ እንደዛ በሉት እና ቀናኒሳ የሮጡት ነው። ቢያንስ ይህንን አንድ አስር ጊዜ ከሮጡ በቃ አንድ አሸነፉ ይቆጠራሉ። አስር ጊዜ አይሮጡትም ሲጀመር ረጅም ነው በጣም እና ምንድን ነው ዜጋ፣ ይሄ እንግዲህ የቻይና ሲኒ ይባላል ማለት የቻይና ነበክ አፕል በሉት በቃ ጽድት ያለ ነው። እና አሁን ወደ መጨረሻው አካባቢ ሄዶ እየተለቀመ ነው። በራሱ ጊዜ የረገፈው ምናምን ነገር ለግመልና ለበጎች ምናምን ለፍየሎች ይሄዳል። ዋና ዋናው ደግሞ ተለቅሞ ወደ ቤታችንም ወደ ገበያም ከፈለግን ወደፈለግንበት እናደርገዋለን ማለት ነው። በነገራችን ላይ ይህን ነገር አውጥቼ ጉሊት ልጨርጀረው እንዴ ያዋጣኝ ይሆን እንደዛ ነገር? ሳያዋጣኝ አይቀርም። እንደ ጉሊት ነገር ቁጭ አድርጌ እናላችኋለሁ። እዚህ ጋር ለቀም ለቀም ማረኩላችሁ። እዛ ግመልና በግ ምንድን ነው ፍየል ለሚጠብቁት ልጆች ነው፣ ፍየላቸው ሜዶ ማለት ነው። እና ይሄ ሁሉ እንደምታዩት ይሄ ነው፣ በቃ ይሄ ነበር። ከሚባለው ነገር በጣም ምርጥ ነው። በጣም ነው የሚጥመው፣ አፕልን ያስንቃል የምር እና ታዩት። ታዩታላችሁ አሁን ለቀም ለቀም ማድርግላችሁ ላይ የተወሰነ መልቀሙ ብቻ ያስጠላል፣ ቶሎ አይጠራቀምም። ይኸው እንደዚህ እንደዚህ ስንለቀም ቶሎ አይጠራቀምም እና ሳልችቶኝ በቃ ብዙም ሳለቅምላችሁ ነው የሄድኩት፣ እና አሁን ወደ መጨረሻው አካባቢ ስለደረሰ ነው። በነገራችን ላይ በፊት አንድ ቦታ ብቻ ቁጭ ብለን የፈለግነውን ነገር ነበር አንድ ካርቶን አንድ ቦታ ቁጭ ብለን ነው የምንለቅመው። አሁን ያው እንዳያችሁት በማዳበሪያ ምናምን በራሱ ጊዜም ስለሚወድቅ እንደዛ ተሰብስቦ ለግመሎችም፣ ለሰዎችም ይሄዳል። ማለት እየተጣራ ማለት አንደኛ እና ሁለተኛ የሚባል ደረጃ አለው። እዚህ ጋር ደግሞ ካሜራ ማኔ እየለቀመች ነበረ። ይሄው እጇን ወቅቷት። ተይ አልኳት እኔ አትንኪ እኔ ራሴ ለቅማለሁ ብላትም ቢብላ አንድ ጊዜ ሲወጋት ተውቿ። ምከሩት ምከሩት እምቢ ካለ መከራያ ይምከረው ነው የሚባለው። ምከረው ምከረው እምቢ ካለ መከራ ይምከረው የሚባል ነገር አለ። ታይ ታይ ታይ ብያት፣ ልክ ሲወጋት አቆመች። እና እዚህ ጋ ያው ግማሽ ካርቶን ይሆናል እየላቸው ሊሄድ አዘጋጀውላቸው ማለት ነው። እና እንደምታዩት መዝራችን በቃ የሚገርሙ ነው ስንዞር ነው የምንለው። ይሄንን አሁን አንድ አራት ናቸው ፍሪጅ ምናምን የላቸውም። ፍሪጅ ውስጥ ስለማያስቀምጡ አንድ ቀን አደራቸውን ሲጠርገው ከበሉ በስ ይበቃቸዋል ማለት ነው። ቀን በቀን ስለምሄድ እኔ በፈለግኩበት ሰዓት እየቆረኩላቸው እሄዳለሁ። በእርግጥ እና ምርጥዬ ነው በጣም ይሄ ሁላቸው እንግዲህ እንዴት እንደምትበላ ማለት ነው። አቤት አቤት እኔ እንኳን ቆርጭ ቆርጭን ያልቀመስኩትም። እሱ አስዋግለት አንድ ጊዜ እና ይሄን ይመስላል። እየሄድን ነው አሁን እንግዲህ እየሄድን ነውና ሳኡዲ ላይ ሳኡዲ ላይ አላህ ሳኡዲ ላይ ትንሽ ሙቀቱ ይከብዳል። አየሩ ያው እስከሚለመድ ይመስለኛል፣ እስከሚለመድ ድረስ ትንሽ ይከብዳል ማለት ነው። ከለመድነው በኋላ እንኳን ምንም አያመጣም? የራሱ ጉዳይ በነገራችን ላይ ሰብስክራይብ አድርጉን እስኪ በኋላ የምታዩት ሰዎች በቅንነት ሰብስክራይብ እያደረጋችሁ ላይክም ሼርም እያደረጋችሁልን አበረታቱን ማለት ነው ገና እየጀመረ ነው እንደምታዩን መቼም ቤቱን ታዩታ አላችሁ እና ገና አዲስ ጀማሪዎች ነን ብታበረታቱን ደስ ይለናል በተረፈ አዳዲስ ነገሮችን ደግሞ እናመጣላችኋለን እና ይህን የምታዩት መስራችን የሚገርም ነው። አሁን ቴምር ምናምን አስረን ምናምን ጨርሳናል ማለት ነው፣ የሚታሰር ነገር ወንድና ሴት ምናምን የሚባል ነገር መቼም ታውቃላችዋ። እሱን ጨራርሳናል እላችኋለሁ። ወጣን አሁን በራችንን ከፍተን ምናምን ነገር እንደምታዩት በራ ነው በቃ፣ ምንም ነገር የለም። እንደምታዩት አካባቢው ላይ ቤት ምናምን የለም፣ የመዝራ ቦታ ብቻ ነው። እዚህ ጋር ጀለጥ ጀለጥ ጀለጥ አድርገ ነው እና ሄዳለን። እዛኛው መዝራ አንድ አምስት ኪሎ ሜትር ነው የሚርቀው። ያው ሙሉ ቪዲዮ እንኳን መቅረጽ አይቻልም። አንድ አምስት ኪሎ ሜትር ይርቃል። እንደምታያቸው ናቸው ግመሎቹ። እንግዲህ ገባን ማለት ነው። እዚህ እዚህ ጋር ገብተን ፈየላችንን አላልበን ግምሮቻችንን እንማላልበን ይዘን ልንመለስ ነው እንግዲህ እዚህ ላይ ያልቃል ማለት ነው።